ውድ ተመልካቾቻችን እንደምን አላችሁ? በዛሬው ዝግጅታችን የዘመናትን ጉዞ እንጀምራለን። የሰው ልጅ ታሪክ ከፈጠራ ጋር፣ ከእውነት ፍለጋ ጋር እና ከማያቋርጥ የህይወት ትግል ጋር የተሳሰረ ነው። ነገር ግን በዚህ ሁሉ መካከል ከጥንት ጀምሮ እስከ ዛሬ ድረስ ስውር ግን ኃይለኛ የሆነ ሌላ ኃይል ህይወታችንን ሲቀርጽ ቆይቷል። ይህ ኃይል ምንድን ነው? እንዴትስ የእኛን ታሪክ ቀረጸው? ዛሬ ወደ የታሪክ ስውር ጎዳናዎች በተሰኘው ልዩ ዝግጅታችን ውስጥ የኢትዮጵያን ያለፉትን ዘመናት በጥልቀት እንመረምራለን። የመረጃ ስህተትና የተዛባ መረጃ እንዴት ህይወትን እንዳወከ፣ ጣፈንታችንን እንደለወጠና የትውልዶቹን ሂደት እንደወሰነ የምንመለከትበት ይሆናል። የሚገርመው እውነት ዛሬ የገጠመን የመረጃ ጎርፍ የምናየው ችግር፣ የትናንትናው ችግርም ነበር። ከዘመናት በፊት ጀምሮ፣ ቃላት እንደ ጥይት፣ ወሬዎችም እንደ ገዳይ መሳሪያዎች ሲያገለግሉ ቆይተዋል። ታዲያ፣ ከዚህ ሁሉ ምን ተማርን? አንደኛ የአድዋ ጦርነትና የአውሮፓ ገበያ ፕሮፓጋንዳ ጉዞአችንን የምንጀምረው ከ1896 የአድዋ ጦርነት በፊት ከነበረው ሁኔታ ነው በዚያን ጊዜ የአውሮፓ ኃያላን ሀገራት ዓለምን ለመቆጣጠር ሲሯሯጡ ጣሊያንም ኢትዮጵያን የቀኝ ግዛት ሰለባ ለማድረግ ህልም ነበራት ነገር ግን ይህን ህልም ለማሳካት አስቀድሞ የሐሰት ተረካዎችን ነደፈች ኢትዮጵያን እንደ ያልሰለጠነች የዱርና በቀላሉ የምትሸነፍ አድርገው አቀረቡ ይህ የጥላቻና የመናቅ ፕሮፓጋንዳ ዓላማው ግልጽ ነበር፣ ወረራቸውን ለማጽደቅና በዓለም አቀፍ ደረጃ ድጋፍ ለማግኘት ነበር። ጣሊያኖች በዚህ የተሳሳተ መረጃ ተታለው የኢትዮጵያን ጥንካሬ፣ የህዝቧን የአንድነትና የነፃነት ጥማት ንቀው ወደ ጦርነት ገቡ። ውጤቱ ግን ታሪክ የመዘገበው ነው፣ የአድዋ ድል። ይህ ድል የመረጃ ለመጣጣም ምን ያህል ዋጋ እንደሚያስከፍል ብቻ ሳይሆን የአንድነት መንፈስ የተዛባ መረጃን አሸንፎ ነፃነትን እንዴት እንደሚያስገኝ ያሳየ። ከዚህ የምንማረው ትምህርት ምንድን ነው? እውነት ሁሌም ያሸንፋል። ሁለተኛ የግራኝ አህመድ ወረራ፣ ሃይማኖት እንደ ጋሻ፣ መረጃ እንደ ሰይፍ። ወደ 16ኛው ክፍለ ዘመን እንዝለቅ። በዚያን ጊዜ ኢትዮጵያ በግራኝ አህመድ ከባድ ወረራ ገብታ ነበር። ይህ ግጭት በታሪካችን ውስጥ ከባድ ጠባሳ ከጣሉ ክስተቶች አንዱ ነው። በዚያን ወቅት ሁለቱም ወገኖች፣ የግራኝ አህመድ ኃይሎችና የኢትዮጵያ መንግሥት ሃይማኖታዊ ፕሮፖጋንዳዎችን በስፋት ተጠቅመዋል። እያንዳንዱ ወገን የራሱን ድርጊት መለኮታዊ ለማድረግና ተቃዋሚውን ደግሞ ክፉና እምነት የለሽ አድርጎ ለማቅረብ ሞከረ። የተጋነኑ የድል ታሪኮች፣ የጠላት ጭካኔን የሚያሳዩ የሐሰት ዘገባዎች የዕለት ተዕለት ተግባር ነበሩ። የዚህ የመረጃ ጦርነት ውጤቱ አሰቃቂ ነበር። የሃይማኖት መከፋፈል፣ ማኅበራዊ ውድመትና የበርካታ ዓመታት አለመረጋጋት። ይህ ክስተት ዛሬም ቢሆን የሃይማኖት ልዩነቶችን መሠረት ያደረገ የመረጃ መዛባት ምን ያህል አደገኛ እንደሆነ ያስተምረናል። ሶስተኛ፣ ዘመነ መሳፍንት የወሬዎችና የሐሰት ወሬዎች አረንጓዴ ምድር። ከግራኝ ወረራ በኋላ ኢትዮጵያ ወደ ዘመነ መሳፍንት በሚባለው የረዥም የፖለቲካ ትርምስ ውስጥ ገባች። ማዕከላዊ መንግሥት ተዳክሞ እያንዳንዱ ክልል በራሱ ገዢ ሲተዳደር፣ የሐሰት ወሬዎችና የተዛባ መረጃዎች እንደ ሳር ለምልመ ወጡ። እያንዳንዱ መሳፍንት የራሱን ሥልጣን ለማስፋትና ተቀናቃኞቹን ለማድከም የሐሰት ወሬዎችን፣ አሉባልታዎችንና የተጋነኑ ወንጀላዎችን ይጠቀም ነበር ይህ የመረጃ ጦርነት የጎሳና የክልል ልዩነቶችን መሰረት በማድረግ ተጨማሪ ክፍፍሎችን ፈጥሯል። የዘመነ መሳፍንት ታሪክ ያስተምረናል፤ መረጃ ሲዛባ፣ እምነት ሲጠፋ፣ መለያየት ይከብዳል። የሐሰት ወሬዎች የሰዎችን ልብ ያስማማሉ፣ ጥርጣሬን ይዘራሉ፣ ሰላማዊ ኑሮን ያፈርሳሉ። ዛሬም ቢሆን በማኅበራዊ ሚዲያ በሚሰራጩ ወሬዎች ስንታለል ዘመነ መሳፍንት ዳግም እንዳይመጣ መጠንቀቅ አለብን። አራተኛ የፋሽስት ወረራና የዘረኝነት ፕሮፓጋንዳ የጨለማው ዘመን ወደ ሃያኛው ክፍለ ዘመን ወደ ታሪክ እጅግ ጨለማ ገጾች እንሄድ። በ1935 ፋሽስት ጣሊያን ኢትዮጵያን በድጋሚ ስትወር የዘረኝነትና የመናቅ ፕሮፓጋንዳ ዋነኛ የጦር መሳሪያዋ ነበር። ኢትዮጵያውያንን እንደ ትንሽ ያልሰለጠነ ዘር አድርጎ በማቅረብ የራሷን ስልጣኔ የማምጣት ተልኳን በማጋነንና ኢትዮጵያውያን የጦር ወንጀሎችን ፈጽመዋል የሚሉ ክሶችን ስታሰራጭ ነበር። የዓለምን ድጋፍ ለማግኘት የሐሰት ምስሎችና ዘገባዎች ይሰራጩ ነበር። የዚህ ሁሉ ፕሮፓጋንዳ ዓላማ የኢትዮጵያውያን ማንነት ማጥፋትና ሕዝቧን መከፋፈል ነበር። ምንም ያህል የሐሰት መረጃ ቢሰራጭ የኢትዮጵያውያን የነፃነት መንፈስና ጀግንነት አልተሸነፈም። ቀዳማዊ ኃይለ ሥላሴ በዓለም አቀፍ መድረኮች የእውነት ድምፅ ሆነው ቆሙ። ይህ ታሪክ ያስተምረናል፤ የተዛባ መረጃ የሰዎችን መንፈስ ሊያጠፋ ቢችልም እውነትና የነፃነት ጥማት አይሞትም። አምስተኛ የደርግ ዘመንና የአብዮት ስም የለበሰው ፕሮፓጋንዳ። ወደ ቅርብ ጊዜ ታሪካችን እንምጣ በ1974 ስልጣን የያዘው የደርግ መንግስት የኮሚኒስት ርዕዮተ ዓለምን እንደ መጋረጃ በመጠቀም አስከፊ የመረጃ መዛባትና ፕሮፖጋንዳ ተጠቅሟል። ተቃዋሚዎች እንደ ጸረ አብዮተኞችና የውጭ ወኪሎች ተደርገው ይቀርቡ ነበር። መንግስት የፈጸማቸውን የሰብአዊ መብት ጥሰቶች ለመደበቅ ወይም ለማጽደቅ የሐሰት መረጃዎችን ሲያሰራጭ፣ የራሱን ስኬቶች ደግሞ በማጋነን ሲያቀርብ ነበር። ህዝቡ የሚሰማውና የሚያየው ሁሉ በሙሉ በመንግስት ቁጥጥር ስር ነበር። የዚህ ፕሮፓጋንዳ ማዕበል ዋና ዓላማ ህዝቡን በፍርሃት መቆጣጠርና ተቃውሞን ማፈን ነበር። ምንም እንኳን የሐሰት መረጃ የሰዎችን አእምሮ ለጊዜው ሊያስት ቢችልም እውነት ግን በመጨረሻ መንገድ ታገኛለች። የደርግ ውድቀት የዚህ ማሳያ ነው። ከታሪክ ምን እንማር? ወደፊትስ እንዴት እንራመዳለን? ውድ ተመልካቾቻችን፣ የኢትዮጵያ ታሪክ የመረጃ ሀሰትና የተዛባ መረጃ ምን ያህል ህመምን እንደሚያስከትል ህብረተሰብን እንዴት እንደሚከፋፍል ያው ምሳሌ ነው። ሆኖም ግን ይህ ታሪክ የጨለማ ታሪክ ብቻ ሳይሆን የትምህርት የመማርና የብሩህ ተስፋም ጭምር ነው። ከነዚህ ሁሉ ስተቶች የምንማረው ትልቁ ትምህርት እውነትን የመፈለግ ወሬዎችን የማጣራትና የጥላቻ መረጃዎችን አለመቀበል ምን ያህል አስፈላጊ እንደሆነ ነው። ዛሬ ላይ ማህበራዊ ሚዲያ የመረጃ ስርጭት ማዕከል ሆኗል። ይህ ኃይል ለበጎም ለክፉም ሊውል ይችላል። ስለዚህ ቃላችንን በጥንቃቄ እንምረጥ፣ የምናጋራውን መረጃ እንፈትሽ። ከዚህም በላይ የሰማነውን ሁሉ ያላንዳች ማጣሪያ ከመቀበል ይልቅ የተለያዩ የመረጃ ምንጮችን በመጠቀም ማስተዋል ይጠበቅብናል። የመረጃ ትክክለኛነትን መመርመር፣ አስተዋይ የመረጃ ተጠቃሚ መሆንና የጥላቻ ትረካዎችን በንቃት መቃወም የእያንዳንዱ ዜጋ ኃላፊነት ነው። የኢትዮጵያ ሕዝብ በብዙ ተግዳሮቶች ውስጥ ያለፈ የመከባበርንና የመቻቻልን ዋጋ በደምና በእንባ ያወቀ ሕዝብ ነው። አሁን ደግሞ የሰላም ህንፃን በጋራ የምንገነባበት ጊዜ ነው። ይህንን ለመገንባት የሚያስፈልጉን ቁሳቁሶች የእውነት የመተማመንና የመከባበር ግንብ ናቸው። የትላንት ስህተቶቻችንን እናስተውል፣ ከእነሱም እንማር። ነገር ግን በፍርሃት ውስጥ አንኑር። እርስ በርስ በመከባበር ልዩነቶቻችንን እንደ ውበት በመቁጠርና የጋራ ሴቶቻችንን በማጉላት ብቻ ዘላቂ ሰላም መፍጠር እንችላለን። ሰላም ከልብ ይጀምራል። ፍቅርን በመዝራትና አንድነትን በማጽናት የኢትዮጵያ የወደፊት እጣ ፈንታ በእያንዳንዳችን እጅ ነው። ይህንን መልእክት ለብዙዎች በማጋራት ለእውነት ለግልጽነትና ለሰላም ትግላችን የበኩላችንን እንወጣ። አብረን ለእውነት ለሰላም እንቁም። ስለተከታተላችሁን ከልብ እናመሰግናለን። ቻናላችንን ሰብስክራይብ ማድረግ እንዳይረሱ።